ሰላም ሰላም፣ ጤና ይስጥልን ውዴ ጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ናቸው ይም ፕሮግራም እንደምትከታተሉ እንደምን ዋላችሁ ማለት ትፈልጋለሁ። ሰኔ 7 2017 በኢትዮጵያ ዘመን አቆጣጠር ጁን 14 በጎርጎሳውያን የዘመን አቆጣጠር የጋት አጫጭር መረጃዎች የሚቀርቡበት ሰዓት ነው። ዘወትር እንደምታደርጉት ላይክ ሼር ማድረግ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን በሱፐር ታንክስ ደግፉ። እየደግፋችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁ። ድጋፋችሁ ስለተቀዛቀዘ ድጋፋችሁ እንደገና አጠናክራችሁ እንድትቀጥሉ ለማሳሰብ ጭምር ነው። በዛሬ ዕለት የፌዴሬ ጠቅላይ ሚኒስትሩ ክቡር ዶክተር አብይ አህመድ በተገኙበት የሳይንስ ኤግዚቢሽን ማዕከል በ ሳይንስ ሙዚየም ተከፍቷል። በአጠቃላይ ቋሚ በቋሚ ኤግዚቢሽን የአርቲፊሻል ኢንቴሊጀንስ አርቲፊሻል ኢንቴሊጀንስ ያለው ሚና የአየር ንብረት ለውጥና የኢትዮጵያ ምላሽ፣ ግብርና፣ የውሃ ኃይልና ኤነርጂ፣ ኤሮናቲክስ፣ ኢኖቬሽን በእነዚህ ዙሪያ ላይ እያተኮሩ አምስት የአውደ ርዕይ ምድቦችን የያዘ ነው። ይህ ደግሞ ለሚጎበኙ በተለይ ለህፃናት እና ለወጣቶች በዘርፉ በእነዚህ በተለዩ ዘርፎች ላይ ፍላጎት እንዲያዳብሩ ወይም ፍላጎት እንዲኖራቸው ለማድረግ በዘርፉ ለሚመራመሩ ለሚዲያ ባለሙያዎች ኢትዮጵያ ከየት ወዴት እየሄደች ነው የሚለውን ማወቅ ለሚፈልጉ ይሄ የቋሚ ኤግዚቢሽን መከፈት በጣም ወሳኝነት ያለው ነው። በተጨማሪ በኢትዮጵያ መጀመሪያ የሆነው የህዋ ቅርጽ ሉላዊ የትዕይንት አዳራሽ ይፋ ሆኗል። አንድ ሺህ ሜትር ስኩዌር ሜትር እና 36 ሜትር ዲያሜትር ይዞ ያረፈው አዳራሽ ዘመኑን በዋጀ የ4K ዲጂታል ምስል ማሳያ ቴክኖሎጂ የተገጠመለት ሲሆን ምስለ ህዋው ከፍተኛ ጥራት ያለው እጅግ አስደማሚ ምስሎችን በማቅረብ የህዋውን ዓለም እጅግ አቅርቦ እንደሚያሳይም በወቅቱ ተጠቁሟል ማለት ነው። እውቀት ለማሰስ፣ ለመማር፣ ለመነሳሳት ምቹ የሆነውን የሳይንስ ሙዚየም ጠቅላይ ሚኒስትሩ ጠቅላይ ሚኒስትር አብይ አህመድ በተገኙበት በዛሬው ዕለት ለጎብኚዎች ክፍት ሆኗል ክቡር ጠቅላይ ሚኒስትሩም በግል የማህበራዊ ትስስር ገጻቸው ባስተላለፉበት ኢትዮጵያውያን ወጣቶች ልጆች ተማሪዎች እንዲጎበኙ አሳስበዋል ማለት ነው እንግዲህ ለልጆቻችሁ ለወጣቶች እንድታስጎበኟቸው በዚሁ አጋጣሚ መረጃ ለመስጠት ነው ሌላው ምናልባት በተመሳሳይ በአዲስ አበባ ደረጃ በዛሬው ዕለትም የቴክኒክ እና ሙያ እንግዲህ በከተማዋ በግልም በመንግስትም የተያዙ ወይም ምንድን ነው ኦፕሬት የሚያደርጉ የቴክኒክ እና ሙያ ተቋማት አሉ። በእነዚህ የቴክኒክ እና ሙያ ተቋማት ውስጥ የተለያዩ የፈጠራ ተግባራት ይከናወናሉ። እነዚህ የፈጠራ ተግባራት በስራ እድል ፈጠራ፣ በድህነት ቅነሳ፣ ከዛም ባለፈ ደግሞ በሀብት ፈጠራ በኩል ያላቸው ሚና ሊኖራቸው የሚችለውን ሚና የሚያሳይ አውደ ርዕይ በክብርት የአዲስ አበባ ከተማ ከንቲባ ተከፍቷል። እሱንም ጊዜ ያላችሁ በተለይ በቴክኖሎጂ ላይ ፍላጎት ያላችሁ የወጣቶችን የቴክኒክና ሙያ ተቋማትን ቴክኖሎጂ የበለጠ ገዝታችሁ ደግሞ ወደ ቢዝነሱ ለማሰማራት የምትፈልጉ የንግድ ድርጅቶች ያላችሁ ብትገኙ ብትጎበኙ እሱ ከፍተኛ የሆነ ሚና አለው የሚል መረጃ ለመስጠት ነው። አይ ቲንክ በኢትዮጵያ ደረጃ እነኝን መረጃዎች ወደ እናንተ ካፈልኳችሁ ወደ ጎረቤት ሀገር ወደ ሶማሌላንድ ስንሄድ የፔንስልቬኒያ ተወካይና የአሜሪካ የህግ መወሰኛ ምክር ቤት የሆነው ስኮት ፔሪ ኦፍኮርስ ዛሬ ይህን ጥያቄ ሲያቀርብ ስኮት ፔሪ የመጀመሪያው አይደለም። ከዚህ በፊትም ጥያቄውን አቅርቦ ነበረ። ሶማሌላንድ ሀገር ሆና ወይ አሜሪካ ለሶማሌላንድ የሀገርነት እውቅና እንድትሰጥ የሚጠይቅ ቢል ወይም ረቂቅ ውሳኔ ያቀርቧል ለምክር ቤቱ፣ ለአሜሪካ ምክር ቤት። ይህንንም ያቀረበውን ጥያቄም ወይም የህግ ረቂቅም የሶማሌላንድ የውጭ ጉዳይና የትብብር ሚኒስትር አድናቆትና እውቅና ሰጥቷል። እንግዲህ ከዚህ በፊት በጣም በጋት ሚዲያም በሌሎች የሚዲያ አማራጮችም እንደተከታተላችሁት ሶማሌላንድ በ1965 ነበረ እንግዲህ ነፃነቷን ያገኘችው ማለት ነው፣ ከእንግሊዝ ቅኝ ተገዥነት በጁን 26 1960 ሶሪ ጁን 26 1960 ነው ነፃነቷን ያገኘችው ማለት ነው። ከዛ ከአምስት ቀን ቆይታ በኋላ ጁላይ ዋን 1960 ላይ የኛ በነፃ ምንድነው ነፃ ሪፐብሊክ ኦፍ ሶማሊላንድ መሆናችን ይቀርና ከጣሊያን ሶማሌ ወይም ይሄ የሞቃዲሾ መንግስት ጋር ባለ ሆነን በጋራ ጀስት ዩኒየን የፈጠረ የሶማሊያ ሶሻሊስት ሪፐብሊክ ኦፍ ሶማሊያን የፈጠሩበት ማለት ነው። እንግዲህ በዚህ ዓመት በ26 ጁን 1960 ኢንዲፔንደንስ ከእንግሊዝ ቅኝ ገዥዎቻቸው ነፃነት ያገኙበትን በወቅቱም አስራ ሶስት የአፍሪካ ሀገራት ኢትዮጵያን ጨምሮ ኮንግራቹሌሽን ሚሴጅ ኮንግራቹሌሽንስ እና በዛው ቀን አስራ ሶስት የአፍሪካ ሀገራት በድምሩ ወደ ሰላሳ አምስት ሀገራት እስራኤልን አሜሪካን ራሷን እንግሊዝን ፈረንሳይን ጨምሮ ግብፅን ጨምሮ ከአፍሪካ ሀገራት ኢትዮጵያንም እያካተተ ወደ ሰላሳ አምስት ሀገራት በወቅቱ እንኳን ደስ አላችሁ የሚል መልእክት ልኮላቸው ነበር። አምስት ቀን ነው የቆዩት ጁላይ ዋን ነጻነታቸውን በራሳቸው ፍቃድ ሰርዘው ከሶማሊያ ጋር የተዋህዱበት ነው። ከዛ በኋላም እንግዲህ መኮነኖቹ የሶማሊላንድ ወታደራዊ መኮንኖች ጥረት አድርገው ነበር። በኋላ የሶማሊላንድ ላይብሬሽን ሙቭመንት በዛ ሂደት የኢትዮጵያ መንግስት በተለይ የደርግ መንግስት ድጋፍ ያደረገለት ኃይል አሸንፎ ከ1991 ጀምሮ በአለም አቀፍ ወይም በተባበሩት መንግስታት ድርጅት እውቅና ያላቸው ሀገራት እውቅና ያሰጣቸው የለም። ነገር ግን የራሳቸው ፓስፖርት፣ የራሳቸው ከረንሲ በዚህ በአፍሪካ ቀንድ ሊባለውን በአፍሪካ ቀንድ በአፍሪካ ደረጃም እጅግ በጣም ተወዳዳሪ የሆነ ዲሞክራሲያዊ ፌር የሆነ ፍትሃዊ አሳታፊ ኢቭን ባዮሜትሪክ ተጠቅመው የአይን ቀለምን የእጅ አሻራን ተጠቅመው ኤሌክትሮኒክስ ምርጫ የሚያካሂዱ ምርጫ ሲካሄድ ተፎካካሪ ፓርቲ አሸናፊና ተሸናፊ ፓርቲ ፌርዌል የሚባባሉበት ሀገር ነው። እንግዲህ እንዳልኳችሁ ዛሬ ጁን ፎርቲን ነው። ከአስራ ሁለት ቀን በኋላ ጁን ትወንቲሲክስ ነፃነታቸውን አግኝተው የነበሩበትን ስልሳ አምስተኛ ዓመት ያከብራሉ። እና ስኮት ፔሪ ምንድነው እንግዲህ የሚሉት በዚህ በአፍሪካ ቀንድ በተለይም በቀይ ባህር ቀጠና ጅቡቲ በቻይና ኢንፍሉዌንስ ውስጥ ነው ያለው። ራሱ ሶማሊያ በቻይና ኢንፍሉዌንስ ውስጥ ነው ያለው። ጅቡቲ ላይ በጣም ብዙ ኃይሎች አሉ። ሰው የዌስተርንን የምዕራባውያንን ባህል ለምዕራባውያን የሚመች የዲሞክራሲ ባህል ልምምድ ያላቸው። ዝንባሌያቸውም ከኛ ጋር የሆነ የዲሞክራሲ ሀሳብ ስላላቸው ፕሮ ዌስተርን ስለሆኑ በቻይና በቀጥታም ባይሆን በተዘዋዋሪ የምታስታውስ ነው። በባለፈው የታይዋን ፓስፖርትን የያዘ ማንኛውም ዜጋ ያው እንግዲህ ታይዋናዊ ነው ሊሆን የሚችለው ወደ ሶማሊያ የአየር ክልል እንዳይገባ ተብሎ ክልከላ ተጥሎ ነበር። ኦፍኮርስ እሱ ደግሞ በአሜሪካ መንግስት ጫና የተነሳበት ሁኔታ ነው ያለው እና ስኮት ፔሪ ለሶማሌላንድ አሜሪካ በቀጥታ እውቅና ልትሰጥ በቀይ ባህር ቀጠናም ጥቅሟንና ፍላጎቷን ልታስከብር ይገባል የሚል ጥያቄ አቅርበዋል። በዚህ ሂደት እንግዲህ ጅቡቲ ሶማሌላንድ ሀገር እንዳትሆን ጥረት ታደርጋለች። ለምን? ሶማሌላንድ ሀገር ከሆነ ስትራቴጂክ ኢምፖርታንስ በርበራ አለ። የሌሎች ሀገራት በተለይ የአሜሪካ፣ የእስራኤል፣ የዩናይትድ አረብ ኤሚሬት? ሶማሌላንድ ሀገር በሆነችበት ቅጽበት ሆፕፉሊ ከበርበራ አዲስ አበባ የባቡር መሰረተ ልማት መዘርጋቱ የጅቡቲ የዶራሌህን በሉት ዶራሌህ ጅቡቲ የታጁ ራፖርቶች በሙሉ ኢሬሌቫንት ነው የሚሆኑት ማለት ነው። እና ኢትዮጵያ ላይ ኢትዮጵያን እንደ አለቅት ኢትዮጵያ ጉሮሮ ላይ ተጣብቆ ኢትዮጵያን መበዝበዝ ከሌላ ከሺ በአስር ሺዎች ኪሎ ሜትር ርቀት ላይ ካሉት እነ ቻይና እነ ጃፓን፣ ፈረንሳይ፣ ስፔን፣ ጣሊያን ይናባል የባህር ኃይል ቤዝ እንዲኖራቸው የፈቀደ ጅቡቲ ኢትዮጵያ ግን እንግዲህ አንድ ጥያቄ አይታቸዋል። ከሰሞኑ እኛ እኛ ክራማያ አይደለንም በሌላ መልኩ ኢትዮጵያ ምራሽ አይደለችም የሚል ነው እንግዲህ የእስማኤል ጉሌህ የጅቡቲ ፕሬዚዳንት ንግግርና የታጁ ራፖርትን ለኢትዮጵያ ለመስጠት ጥያቄ አቅርባችሁ ነበረ፣ ያ ጥያቄ ምን ሆነ የሚል ጥያቄ ሲቀርብላቸው፣ አዎ ጥያቄ አቅርበን ነበር። ነገር ግን ኢትዮጵያ የባህር ኃይል የማቋቋም አብራ ፍላጎት ስላነሳች በዛ ምክንያት ውድቅ አድርገነዋል ይላሉ ይላሉ። ከሩቅ ሀገር ኑኛ ጋልሙ ኑ ኔቪ የባህር ኃይል ይኑራችሁ እያለ የሚለምን ኢትዮጵያ ስትሆን የሚከለከልበት ምክንያት ያው ዝሮ ዝሮ እኛም የራሳችንን ሀቃችንን ታሪካዊ የተፈጥሮ ድንበራችንን ደቡባዊ ቀይ ባህር አሰብን አስረክበን ጅቡቲ ላይ መንጠልጠላችን በራሱም በራሱም ችግር ያለበት ቢሆንም ግን ይህ እንግዲህ የሶማሌላንድ ሀገር መሆን በነ ጅቡቲ ላይ በተለይ በዋነኝነት የጅቡቲ ፍላጎት አይደለም። የኤርትራን ፍላጎት አይደለም። የኤርትራው ደግሞ ኢትዮጵያ የኤርትራን የባህር በር ወደቦች ትጠቀም አይቻልም። የሶማሊላንድን ለመጠቀም ኢትዮጵያ ሙከራ ስታደርግ ደግሞ እንግዲህ የምታስታውሱት ነው። የኤርትራንም ራሷ የኤርትራን የግብፅን፣ የሶማሊያ ሌሎችን ጀስት ጸረ ኢትዮጵያ የተባሉ ኃይሎችን ያሰባሰበችበት ሁኔታ ነው ያለው። ዞሮ ዞሮ የዚህ የስኮት ፔሪ የአሜሪካ የህግ መወሰኛ ምክር ቤት አባሉ የፔንስላቪያን ግዛት በመወከል ማለት ነው። በራሱም ጥያቄውን ያቀረበው ከትናንት በስቲያ ነው። 13 ጁን 2025 ትናንት ሲጽፍ ምክር ቤቱ ኦፍኮርስ የኮንግረስማን ስኮት ፔር ኢንትሮዲውስ ሪፐብሊክ ኦፍ ሶማሊላንድ ኢንዲፔንደንስ አክት የሶማሊላንድ የነፃነት ወይም እንደ ሀገር የመታወቅ ረቂቅ ሕግ ብሎ ነው የተቀበለው። በ12 ጁን 2025 የአሜሪካ ምክር ቤት እንደተቀበለ ለውጭ ጉዳይ ቋሚ ኮሚቴ እንደመራው ገልጿል ማለት ነው። አስቀድሜ እንዳልኳችሁም የሶማሊላንድ የውጭ ጉዳይና የትብብር ሚኒስተር ሚኒስትር ኦፍ ፎሪን አፌርስ ኦፍ ሶማሊላንድ ዘ ጋቨርንመንት ኦፍ ዘ ሪፐብሊክ ኦፍ ሶማሊላንድ ዌልካምስ ዘ ኢንትሮዳክሽን ኦፍ ዘ ሪፐብሊክ ኦፍ ሶማሊላንድ ኢንዲፔንደንስ አክት ባይ ዘ ዩስ ኮንግሬስመን አት ሪፕሬዘንታቲቭ ስኮት ፔሪ አርፒኤ አራት አንድ ይላል። ጀስት አራት አንድ ያው ትዊተር ላይ እያነበብኩላችሁ ነው። የአራት ተደጋጋሚዎች አንደኛው ማለት ነው። ሰው እንግዲህ እንደ ሀገር ይሄ ይሁን ሲባል የኢትዮጵያ ከሶማሊያ ጎን እንቆማለን የኤርትራ ትክክል ነው የሚሉት ራሱ ኢሳያስ አፈወርቂ ግብፅና ሶማሊያን ይጠራሉ ወይ በኢትዮጵያ ደሙ ትንስንስ ያደርጓሉ ወይ የሚለውን ማየት ነው። ኢትዮጵያስ ምን አይነት ጠቀሜታ ታገኛለች ሶማሌላንድ እንደ ሀገር እውቅና ብታገኝ እንደ ሀገር ከወደብ አማራጭነት ባለፈ ምን አይነት ጠቀሜታ ይኖራል፣ የሚባለውን በትክክል መተንተን ያስፈልጋል። ኦፍኮርስ ከሶማሌ ላንድ ጀርባ ዩናይትድ አረብ ኤሚሬት አለ። ከዩናይትድ አረብ ኤሚሬት ጀርባ እስራኤል አለ። እነኛ ሀገራት ሞሮለስ ኢቨን ራሽያም ሶማሌ ላንድ ነፃ እንድትሆን የመፈለግ ሁኔታ አለ። በዚህ ሂደት ምን ጥቅም አለው፣ ምን ጉዳት አለው? የሚለውን በደንብ መፈተሽ እንደ ሀገር ይጠቅመናል። ኦፍኮርስ በኢትዮጵያ ደረጃ ብዙ ሀገራት በአፍሪካ ይሄ ተነጣይነትን ተገንጣይነትን ያስፋፋል በሚል ሶማሌላንድ ሀገር እንድትሆን የማይፈልጉ አሉ። ያው በሌላው ሀገርም በሌሎች ሀገራትም እንዲህ አይነት መሰል ጥያቄ ስለሚመጣ በሚል ለምሳሌ ኤርትራ ነፃ ሀገር ትሁን የሚል በአፍሪካ አንድነት ድርጅትም ሲቀርብ፣ ለተባበሩት መንግስታት ድርጅትም በቀረበበት ወቅት ሀገራት ተቃውመው ነበር። ያንን የሀገራትን ተቃውሞ ያንጓጥጥ ልኡካን እየላከ ደግሞ ያስተባብል የነበረው የራሷ የኢትዮጵያ መሪ ነኝ ብሎ የሚጠላትን ሀገር ይመራ የነበረው መለስ ዜናዊ እና የራሱ ይሄ ድርጅቱ ኢህአዲግን የነበረው ማለት ነው። ኦፍኮርስ የእኛ ነገር ብዙ የሚያሳፍር ስለሆነ ብዙም በዚህ ማየት ያለብን አይመስለኝም። ለዚህ ምሳሌ አይሆንም እና አንዳንዴ ሀሰን ሼክ መሀመድ እንደዛ አግሬሲቭ መሆኑ በወቅቱም ብያቸዋለሁ። አግሬሲቭ መሆኑ ሀገሩን ላለማስገንጠል ነው፣ የራሱ ኢንትርስት ነው። እንደ መለስ ዜናዊ አገሩን ወይንም ታሪኩን የማበላሸት ፍላጎት ባይኖረው ምንም ችግር የለው። በወቅቱ የነበረውን ያልኩትን ነው እያስታወስኳቸው ያለሁት። ሌላው እንግዲህ በመካከለኛው ምስራቅ ወይም ሚድል ኢስት በምንለው የኢራን እስራኤል ግጭት እንደቀጠለ ነው። ወደ ጦርነት ያድጋል የሚባል ስጋቶች አሉ። ሶስተኛ የዓለም ጦርነት ይነሳል የሚል ምንድነው ሐሳብ የለኝም። እኔ ፐርሰናሊ ሶስተኛ የዓለም ጦርነት እንዲነሳ ሃያላን በተለያየ ጎራ መቆም አለባቸው የሚል እምነት አለኝ። ለምሳሌ ከኢራን ጋራ አሜሪካ፣ እስራኤል፣ ፈረንሳይ፣ እንግሊዝ፣ ጀርመን፣ ያው ጀርመን ከእስራኤል ጎን መቆሙን በይፋ ስለገለጸ በሚል ነው ሰው ጀርመን፣ እስራኤል፣ ፈረንሳይ፣ እንግሊዝ፣ ሌሎች ሀገራት ተባብረው ኢራንን ቢደበድቧት ከኢራን ጎድማን ሊቆም ይችላል። ራሻ ሊቆም ቻይና ሊቆም ኖታቶል አይሆንም። ሰው ሁለት ሀገራት የመሆን እድልም የለውም። እያንዳንዱ ለራሱ ኢንተረስት ወደዚያ ሲገባሉ። እንግዲህ ዶናልድ ትራምፕ ስቲል ኖት ቱሌት አሁንም መደራደር አለባችሁ የሚል የቀረባለ። በትናንትናው ዕለት ተከታትላችሁታል ብዬ ተስፋ አድርጋለሁ በተባበሩት መንግስታት የጸጥታው ምክር ቤት ኢራን ማመልከቻ ደብዳቤ አቅርባ ነበር። በዚያ ማመልከቻ ሉዓላዊነቷ እንደተጣሰ፣ ጥቃት እንደተፈጸመባት የተባበሩት መንግስታት ድርጅት በዋነኝነት የጸጥታው ምክር ቤት በኢራንን እንዲያወግዝ፣ ጦርነቱን እንዲያስቆም የሚጠይቅ ነበር። ከጀርባም የአሜሪካ ድጋፍ መኖሩን ጠቅሰው አመልክተው ነበር። ኤኒዌይስ ብዙም ያው የምታውቁት ነው ዩናይትድ ኔሽን ሴኩሪቲ ካውንስል ሲባል ለምሳሌ ሴኩሪቲ ካውንስል ሚትስ ኢን ኢመርጀንሲ ሴሽን ኦቨር ኢራን ኢስራኤል ኮንፍሊክት ይላል። ከ18 ዓመት በፊት የሄደ ነው። ኢራን ዩኤስን አኪዝ አርጋለች። ምናልባት በዚህ ሂደት ው ከኢራን ጎን ሊሰለፍ ከኢራን ጎንም ሊሰለፍ ምችል ለምሳሌ ፓኪስታን አውግዟል፣ ሳውዲ አረቢያ አውግዟል። በትስተልፕ ሰርቪስ ምንድን ነው ለይስሙላ መባል ስላለበት የተባለ እንጂ በጽኑ አምነው አውግዘዋል የሚል እምነት የለኝም። በተመሳሳይ ቱርክ፣ ሳውዲ አረቢያ፣ ፓኪስታን እነኚህ አውግዘዋል። ቪላዲሚር ፑቲን የእስራኤልን ጠቅላይ ሚኒስትር ቤንያሚን የተናይሆን በስልክ እንዳገኟቸው በተመሳሳይ ፔስኬሽን የሚባሉትን የዚህን የኢራን መስል ፔስቲሻንን እንዳገኟቸው በስልክ እንዳወሯቸው ይሄ ተጠቅሷል። ከዛ ውጭ እንግዲህ ምንድን ነው፣ ዲስካሌት አድርጉ፣ ችግራችሁን በውይይት ፍቱ፣ ወደ ጦርነት መግባት የለባችሁም። እነኚህ የተለመዱ ለፔንስቻንም የቀረበው እሱ ነው። ለቤንያም ኔታ የቀረበው ይሄው ነው። በነገራችን ላይ ምናልባት የኢራን የሴክሬት ሰርቪስ የኢራን የኢራን የደህንነት መስሪያ ቤት ወደ ሰማንያ የሚጠጉ ነው 73 ግለሰቦችን በአብዛኛው ደግሞ የህንድ ዜግነት ያላቸውን ለእስራኤል ይጠረጥራሉ በሚል በቁጥጥር ውስጥ መዋሉ እየተገለጸ ነው። ይሄ ደግሞ መልሶ ህንድ ወደ ከእስራኤል ጎን እንድትቆም ሰው ፓኪስታን አውግዟል። ከኢራን ጎን ለኢራን እንቆማለን የሚለው ኦፍኮርስ በዚህ በድንበር ንግድም የተሻለ ኢኮኖሚያዊ ትስስር አላቸው። ድንበርተኛም ስለሆኑ ዙሮ ዝሮ የእስላማዊ አብዮት ዘብ አይ አር ጂ ሲ የሚባለው ሰባ ሦስት ዜጎችን ለእስራኤል በመሰለል በአብዛኛው ደግሞ የህንድ ዜጎችን በቁጥጥር ውስጥ አውሏል። ይሄ ደግሞ የሚፈጥረው ሌላ የራሱ የአስተላለፍ ችግር ይፈጥራል። ህንድ የህንድን ፍላጎት የህንድን ጥያቄ ደግሞ ዝሮ ዝሮ ራሻ ያከብራል። ህንድ ከምዕራባውያን ጋር ግንኙነት ያለው ነው የሚመስለው። ዞሮ ዝሮ ግን ህንድ ካለ ህንድ የራሻን ይደግፋል፣ ራሻ ህንድን ይደግፋል። እና ሶስተኛ የዓለም ጦርነት ይነሳል የሚል እምነትም የለኝም። ቱዛ ቴክስተን ደግሞ ጦርነቱም ተመጣጣኝ በሆኑ ሀገራት የሚካሄድም አይደለም። ያው ከኢራን ጀርባ ሞሮለስ ማን ነው የሚደግፍ? የለም። ትናንትም እንግዲህ ቤንጃሚን ኔተንያሁ የእስራኤል ጠቅላይ ሚኒስትር እኛ እንድንጠፋ የሚፈልገውን የእስላማዊ ሪጅም ምንድን ነው የ19 ሞሮለስ፣ ይሄ ወደ ስልጣን የመጣው ለባለፉት 44 ዓመት ከ1979 ጀምሮ እናንተ ላይ ያለፍላጎታችሁ የተጫነውን የኢስላሚክ ሪፐብሊክ ይህንን መንግስቱን የመቀየር ኃላፊነት የናንተ ነው። እኛ ከካርታ እንድንጠፋ እንድንፋቅ በተደጋጋሚ በአደባባይ የሚገልጸውን መናገሩ ብቻም ሳይሆን መናገሩ አንድ ነገር ሆኖ አቅም እንዳይኖረው የኒክሊየር ካፓብሊቲውን የሚሳይል ካፓቢሊቲውን እያጠፋን ነው። ኢራናውያን በተባበረ ክንድ አመፅ አድርጋችሁ መፈቅለ መንግስት ወይም ይህንን ስርዓት ማባረር አለባችሁ። እሱም ባባረራችሁ ማግስት የኢራን እና የእስራኤል ህዝቦች ጠንካራ ወንድማማችነት፣ ታሪካዊ ወንድማማችነት ወደ ቀደመው ተመልሶ ይመጣል የሚል ጥሪ አቅርበዋል። ይህን ጥሪ ኢራናውያን ይቀበላሉ የሚለውን እንግዲህ አብሮ ማየት ነው የሚጠበቀው በትናንትናው ዕለት ኦፍኮርስ ከዛ ውጭ በተመሳሳይ ቤንጃሚን ኔታንያሁ መቼ እንደምንመታቸው፣ በምን እንደምንመታቸው፣ ከየት እንደምንመታቸው ማያውቁም የሚል ያው ጀስት በሁለቱም ወገን በኩል ፕሮፖጋንዳዎች አሉ። እንደውም ፈገግ የሚያሳይ እኛ ሀገርም የሁለቱን ውድን ደግፎ አንደኛው የእስራኤል ደጋፊ ሆኖ አንደኛው የኢራን ደጋፊ ሆኖ ጀስት ፈገግ ያሰኛል። አንዳንዱ ደግሞ ሪሊ በዛ ርቀትስ የእውነት ነው የቀልድ ነው ወይስ ቁም ነገር የሚለውን አስገብታል። የተለያዩ ፕሮፖጋንዳዎች እየተላለፉ ነው። ለምሳሌ በታሪክ ቀዳሚ የሆነውን ኤፍ 35 ጀት መተን ጥለናል የሚል ኢራን ፕረስ ይዘግባል። የእስራኤል ደግሞ በፍጹም ኤፍ 35 አልተመታብኝም የሚላለ በአብዛኛው ስራ ላይ እየዋሉ ያሉት ሚጎች ናቸው። ኤንዌይስ እሱን እንግዲህ ማየት ነው። ከዚህ በፊትም ፓኪስታን ጥላለች መትቼ ጥያለሁ ብላ ነበረ። ያንን ፓኪስታኖች ሲጠቀሙበት የነበረውን ኤፍ 35 ጣልን ብለው ያም ፎቶ አሁን የኢራን ፕሮ ኢራንያን የሆኑ ፎቶውን ራሱ ሲጠቀሙት ያላችሁ። ዝሮ ዝሮ እንግዲህ ፕሮፓጋንዳ ምን እንደሚመስል በሁለቱም በኩል መማር መቻል አለብን። ይህ ነው በገለልተኛ ሆነን ያኛው እንዴት ነው ፕሮፓጋንዳ የሚሰራ? ይህስ እንዴት ይሰራል? በኢትዮጵያ ደረጃ ሲሆንም እንዴት ነው ፕሮፓጋንዳ ይሰራ የነበር የሚለው ለመማር ይጠቅመናል። በትናንትናው ዕለት ኢራን ያጸፋ ምላሾችን ወደ ቴል አቪቭ ወደ ቴል አቪቭ ወደ ኢየሩሳሌም ተኩሷል ድሮኖችና የባለስቲክ ሚሳይሎች እንግዲህ አንድ ወንድና አንድ ሴት መገደላቸውን ማን ንዶ መን ዌር ኪልድ አንድ ሴትና አንድ ወንድ ከመቶ ሰባ በላይ ደግሞ ጉዳት እንደደረሰባቸው በዛ ውስጥም የአይዲኤፍ የእስራኤል መከላከያ ኃይሎች አባላትም ሕክምና አግኝተው ከሆስፒታል እንደወጡ ነው የተገለጸ ያለው። በተመሳሳይ በኢራን በኩል ትናንት ዩናይትድ ኔሽንስ ሲኪሪቲ ካውንስል ማታም ሲቀርብ አይታችሁ ከሆነ ከሰባ ስምንት በላይ የሀገሪቱ የመከላከያ ሚኒስትር ከፍተኛ አመራሮች፣ የኒክሌር ሳይንቲስቶች፣ ሲቪሊያን እነዚህ እንደተገደሉ ነው። አሚሩ ሳይድ በዩናይትድ ኔሽንስ ሴኪሪቲ ካውንስል የኢራን ኢንቮይ መልክተኛ ሲገልጹ የነበሩት ማለት ነው። በተመሳሳይ የየመኑ ሀውቲ ሚሊሻ ከኢራን ጎን የተሰለፈው ማለት ነው፣ እሱ በተኮሰው ሚሳይል ዌስት ባንክ ውስጥ እንግዲህ ሲያቀርቡ ኢስራኤል ኦኮፓይድ ዌስት ባንክ በእስራኤል የተያዘ ዌስት ባንክ በሚባለው በዛ አምስት ሰዎችን እንደገደለ ከአምስቱ ደግሞ ሶስቱ ሕጻናቶች እንደሆነ የተዘገባለ። በእስራኤል በኩል የደረሱ ጥቃቶች የትጋ እንደደረሱ የተሳካ የሚሆን ያልተሳካ ፎቶ አንስታችሁ አትለጥፉ የሚል ሪፖርት ይቀርባል። ለዛ ነው ብዙ መማር አለብን የሚላችሁ። ለምን እዛ ላይ ፎቶ አንስታችሁ ለምሳሌ የጠላት ወገን ሌት ዲፖ ሊመታ ከሆነ ሚሳይል የተኮሰው እኖ ከዲፖ ጎን ዲፖ ሊመታው በቃ ሶስት ኪሎ ሜትር ነው የቀረው ወይ ወይ ጀስት 3000 ሜትር ርቀት ላይ ወይንም ከዛ አካባቢ ፎቶ አንስታችሁ ለጠፋችሁ ማለት ጠላት አስተካክሎ እንደገና እንዲተኩስ መረጃ የመስጠትም አንድ አካል ተደርገው ስለሚወሰድ ይህንን እየተደረገ ነው ያለው ማለት ነው። እንግዲህ ዓለም አሁን እኛ ኢትዮጵያውያንን ጨምሮ የእስራኤል ፓለስታይን ምን እየሆነ ነው፣ ራሽያ ዩክሬን ምን እየሆነ ነው የሚለው ነገር እየተዘነጋበት ሁኔታ ነው ያለው። ሪሊ ራሽያ ምንም አይነት እየተታኮሱ አይደለም ወይንስ ምታ በዝምታ ነው የሆነው? በተመሳሳይ ፓለስታይን ላይ ያለው ምንድን ነው የሚባለውን ነገር እሱን ማየት ይጠበቅብናል። ሌሎች ተጨማሪ መረጃዎች ሲኖሩ በየሰዓቱ አፕዴት የማደርጋቸው ይሆናል። ከጋት ጋር አብራችሁ ስላላችሁ እጅግ እጅግ በጣም አድርጌ አመሰግናለሁ። ቴንኪው